ሻሎም፣ እንኳን ወደ እስራኤልም መውደድ አገልግሎት በሰላም መጣችሁ። ቪያ ኤፍታ እስራኤል የብራይት ታሪክ ሲሆን ትርጉሙም እስራኤልን ውደድ ማለት ነው። በቀጣዩ ሰላሳ ደቂቃ ከእንግሊዘኛ ቋንቋ ወደ አማርኛ የተመለሰውን የዶክተር ባሮክ ትምህርት በጥሞና እንድትከታተሉ እንጋብዛለን። በእስራኤልና በዓለም ዙሪያ ስላለው አገልግሎታችን ብዙ ለማወቅ ከፈለጋችሁ ላቭ እስራኤል ዶት ኦርግ በሚለው በይነ መረብ እንድትጎበኙን እንጋብዛለን። ትንቢተ ዳንኤል ምዕራፍ 11 ክፍል 1። በእኔ አስተያየት በጣም አስቸጋሪ ከሆኑት ከሁሉም የመጽሐፍ ቅዱስ ምዕራፎች አንዱ ዛሬ ማጥናት የምንጀምረው ዳንኤል ምዕራፍ 11 ነው። ይሁንና በዚህ ምዕራፍ ውስጥ በጣም አስደናቂ ነገር አለ። ብዙ ሰዎች ስለዚህ ምዕራፍ 11 የሚናገሩትን ለማየት ጎግል ብታደርግ፣ በመላው መጽሐፍ ቅዱስ ውስጥ ካሉት በጣም ትልቅ ትንቢቶች መካከል አንዱ እንደሆነ ይነግሩሃል። ይህን የሚሉበት ምክንያት እዚህ ላይ የተጠቀሰው ሁሉ ታሪካዊ ነው ብለው ስለሚያስተምሩና ስለሚያምኑ ነው። ዳንኤል እንደ ተናገረው መከሰቱን ማረጋገጥ እንችላለን። ይሁንና እዚህ ላይ አንድ ችግር አለ። ዳንኤል የተናገረው ሁሉ ትክክል ነው። እርሱ የተናገረው በመንፈስ ቅዱስ መሪነት ነው። እንደ ሁሉም ቅዱሳት መጻሕፍት ይህ ምንም አይነት ስህተቶች የለውም። ነገር ግን ራሳችንን መጠየቅ ያለብን በጣም ጠቃሚ የሆነው ጥያቄ ነው። ይህ ትንቢት ካለፈው ታሪክ ይልቅ አሁን ከእኛ ጋር የበለጠ የተያያዘ ነውን? ከሁለት ሺህ ዓመታትና ከዚያ በላይ ወደ ኋላ የሚሄድ ነው ወይስ በመጨረሻው ዘመን ላይ አንደምታ ያለው ነውን? በተለይ የዳንኤል መጽሐፍ የትንቢቱን ዓላማ ስንመለከት ይህ ትንቢት የተነገረው በመጨረሻው ዘመን የሚገኙትን ሰዎች ለማዘጋጀት እንደሆነ ደጋግመን እናያለን። ይህንን የዳንኤል መጽሐፍ ወስደን በሁለት ክፍል ልንከፍለው እንደምንችል አስቀድሜ ተናግሬአለሁ። የመጀመሪያው ክፍል ከምዕራፍ አንድ እስከ ምዕራፍ ስድስት ሲሆን እዚያ ላይ በጣም የተለየ ይዘት እናገኛለን። ይህም ታሪኮችን፣ ታሪካዊ ክስተቶችንና የሰዎችን ሕይወት እናገኛለን። ከመጀመሪያዎቹ ስድስት ምዕራፎች የምናገኘውን መርሆችና የባህሪ መመሪያዎችን እንማራለን። እነዚህ መርሆች ረጅም መንገድ ስለሚሄዱና ሰዎች በፍጻሜው ቀን ታማኝ ሆነው እንዲገኙ ስለሚረዳቸው ነገር ልንማር ይገባናል። በሌላ አነጋገር እነዚህ መርሆች እንዴት እርምጃ መውሰድ እንዳለብንና ሊኖረን የሚገባውን አመለካከት ሲያሳዩን በሕይወታችን ላይ ተግባራዊ ማድረግ ያለብንን እነዚህን መርሆች ያስተምሩናል። ስለዚህ በታማኝነት በጽድቅ ጌታችንና አዳኛችን መሲሁን ኢየሱስ ክርስቶስን ደስ በሚያሰኝ መንገድ መመላለስ እንድንችል ያስተምሩናል። ስለ መጨረሻው ዘመን በዚህ የዳንኤል መጽሐፍ ውስጥ ጠንካራ ነገሮች እንዳሉ በተደጋጋሚ እናያለን። ይህም የሚነግረን በዚህ መጽሐፍ ውስጥ ስላለው የመጨረሻ ቀን አውድ ነው። በዚህ ምዕራፍ አስራ አንድ ላይ ዳንኤል በጽሁፎቹ ከመረጣቸው ቃላቶች መካከል በተለይ አንዱ በዕብራይስ ፍጻሜ የሚለው ቃል ሲሆን ይህም ስለ ፍጻሜው ዘመን ጠቋሚ ነገር ይሰጠናል። በተጨማሪም የእግዚአብሔር ቁጣ ፍጻሜ የሚለው ቃል የመጨረሻው ቀን ክስተት ነው። ስለዚህ በክፍል ውስጥ የምናገኛቸው እነዚህ ሁሉ ጠንካራ ጠቋሚዎች ይህ ትንቢት በመጨረሻው ቀን ውስጥ ያሉትን ክስተቶች ለመረዳት ያዘጋጀናል ወደሚል መደምደሚያ ሊያመራን ይገባል። ይህንን ትምህርት ከመጀመራችን በፊት አንድ ሌላ ላካፍለ የምፈልገው ነገር ቢኖር በማቴዎስ ምዕራፍ 24 ላይ ክርስቶስ ደቀ መዛሙርቱን ሲናገር ያስተማረውን ትምህርቶች እንመለከታለን። በእነዚህ ተጓዳይ ምንባቦች ውስጥ ስለ መጨረሻው ቀን ሲናገር ታላቅ አለመረጋጋት እንደሚኖር ያስተማረውን እናያለን። እዚህ ላይ የምናየው ነገር በጦርነት በውጊያና በግጭቶች መካከል በዓለም ላይ አለመረጋጋት እንደሚሆን ነው። ይህ የነገሮች ፍጻሜ ቀን እንደሆነ ክርስቶስ ይህንን አላስተማረም። ነገር ግን በመጨረሻው ዘመን ብዙ ጦርነቶችና የጦርነት ወሬዎች እንደሚሆኑ ተናግሮናል። እነሆ ልንማር የሚገባው ነገር ይህ ነው። የመጨረሻው ዘመን መልካም ነገር የሚሆንበት ጊዜ አይደለም ይልቁኑ አንድ ገዢ የሚነሳበት ዓለምን የሚቆጣጠርበትና የክርስቶስ ተቃዋሚ የሚሆንበት እንዲሁም ፈቃዱን እስከ መጨረሻው የሚፈጽምበት ጊዜ ነው። እንግዲህ ይህንን ትንቢት የሚያጠኑና የሚያስተምሩ ሰዎች ስለምን ምን ይህንም መልእክት አያስተላልፉም። ነገር ግን ከራሱ ከቅዱሳት መጻሕፍት የውስጥ መረጃዎችን ስንመለከት በጣም የተለየ ነገር እናያለን። ብዙ ጦርነቶች ይኖራሉ። የመሬት መንቀጥቀጥ፣ ረሃብ፣ ቸነፈር፣ ማኅበራዊ አለመረጋጋት፣ የቤተሰብ ውድቀት ይሆናል። የሰው የቤተሰቡ አባላት ጠላቶቹ ይሆናሉ ይላል። በድጋሚ ታላቅ አለመረጋጋትና በዓለም ላይ ታላቅ ችግሮች እንደሚሆኑ ይናገራል። ሁለተኛውን ነገር ከመጀመራችን በፊት ይህንን እንመልከት። ይህም በዚህ የቅዱሳት መጻሕፍት ክፍል ውስጥ ወደ ታሪክ ከመሄድና ታሪክን ከዚህ ከቅዱሳት መጻሕፍት ጋር እንዲስማማ ለማድረግ ከመሞከር ይልቅ መጽሐፍ ቅዱስ ራሱን በራሱ እንደሚተረጉም እንመለከታለን። ስለዚህ እንደ መግቢያ ይህንን ያህል ካልኩኝ፣ መጽሐፍ ቅዱስን በማውጣት ከእኔ ጋር የዳንኤልን መጽሐፍ ምዕራፍ 11ን ተመልከት። ቁጥር አንድን ከእኔ ጋር እናነባለን። በሜዶናዊ በዳሪዎስ መጀመሪያ ዓመት ይላል። ስለዚህ በዳሪዎስ የመጀመሪያ ዓመት ላይ አንድ አስፈላጊ እውነታ ያለ ሲሆን እርሱም የእግዚአብሔር እጅ በዳንኤል ላይ እንደነበረና ከባቢሎናውያን ምርኮ ከሰባ ዓመታት በኋላ አንድ ነገር ሲሆን እናያለን። ራሱ ዳንኤል ብቻ ወደ ተለያዩ ለውጦች ሲሸጋገር እናያለን። የባቢሎናውያን ኢምፓየር እንደወደቀና እንዲሁም የሜዶንና የፋርስ መንግስት እንደተነሳና መልካሙን የዓለም ክፍል እየገዙ እንደሆነ ተነጋግረናል። ይህ የሚያሳየን ከዚህ በኋላ የባቢሎናውያን አገዛዝና መሪዎቹ እንደማይኖሩ ነው። ዳንኤል በባቢሎን ግዛት ውስጥ ከፍተኛ ባለሥልጣን ነበር። አሁን ያው ተመሳሳይ ነገር ተከትሎታል ማለት ይቻላል። በዚህ በአዲሱ የፋርስ የሽግግር መንግስት ውስጥ ዳንኤል ወደ አመራርነት መጥቷል። ይህ ክፍል የእግዚአብሔር መግቦትና ታማኝ ሰዎች እንዴት ወደ ላይ እንደሚወጡ እንዲሁም እግዚአብሔር ጉልህ በሆነ መንገድ እንደሚጠቀምባቸው ያሳየናል። ስለዚህ ቁጥር አንድን እንደገና ተመልከት። እኔም በሜዶናዊው በዳሪዮስ መጀመሪያ ዓመት ይላል። በዚህ ጊዜ የሚናገረው ስለ ባቢሎናውያን ሳይሆን ስለ ፋርስና ስለ ሜዶን አዲሱ ግዛት ነው። ፋርሳውያን የሚለው ቃል በእብራይስጥ ሲለዋወጥ እናያለን። ይህም ሜዶናውያን ወይም ሜዶን ሊሆን ይችላል። ይህንን ለውጥ እናያለን። ለምን? ምክንያቱም ቃሉን በተለዋጭነት መጠቀም ይቻላል። ይህንንም ከጥቂት ደቂቃዎች በኋላ እናየዋለን። እኔም በሜዶናዊ በዳሪዎስ መጀመሪያ ዓመት አጸናውና አበረታው ዘንድ ቆሜ ነበር ይላል። እንደሚታወቀው ዳንኤል ታማኝ አገልጋይ ነበር። ምንም እንኳን ከይሁዳ ምርኮኞች ልጆች አንዱ ቢሆንም ለናቡከደነጾር፣ እንዲሁም ለሌሎች የባቢሎን መሪዎች ጥበብ የተሞላበት ምክር ሲሰጥ እናያለን። አሁን ደግሞ ከዚህ አዲስ መንግሥት ጋር ስላለው ሚና ተመሳሳይ ነገር ይናገራል። በተመሳሳይ መልኩ በዳንኤል መጽሐፍ በምዕራፍ ስድስት ላይ ዳንኤል የዚያ ንጉሥ ጥሩ ወዳጅ እንደነበረና በእምነት ሊያጸናው እንደሚፈልግ ተመልክተናል። በድጋሚ ምዕራፍ ስድስትን ስንመለከት የዳንኤል እምነት ዳሪዮስን እንደነካው እናያለን። ሲጾም፣ ሲጸልይና በዳንኤል አምላክ ሲያምን እናያለን። እዚህ ላይ አንዳንድ ትርጉሞች እንደሚሉት ዳንኤልን መልአክ እያበረታው ሳይሆን ይልቁኑ ቃሉን በጥሬው ከወሰድነው ዳንኤል ንጉሱን ለማጠናከርና ለማበረታታት እንደቆመ እዚህ ላይ እናነባለን። ይህ ተውላጠ ስም መሆኑ ግልጽ ነው። አሁን ወደ ቁጥር ሁለት እንሂድ። በአብዛኞቹ መጽሐፍ ቅዱሶች በተለይም በብራይስ መጽሐፍ ቅዱሶች ውስጥ በቁጥር አንድ መጨረሻና በምዕራፍ ሁለት መጀመሪያ መካከል ትልቅ ክፍተት አለ፤ ምክንያቱም አሁን አዲስ ጉዳይ እየጀመረ ስለሆነ ነው። ክፍሉ እየነገረን ያለው ዳንኤል በዚህ የሽግግር ጊዜ ውስጥ እያሳለፈ ብቻ መሆኑን አይደለም፤ ይልቁኑ እርሱ በዚህ አዲስ ግዛት ውስጥ ትልቅ ሚና ለመጫወት ትልቅ ስፍራ ማግኘቱን ነው። አሁን ግን እያጠናን ያለነው ወደፊት የሚሆነውን ነገር ነው። ነገር ግን ብዙ ሊቃውንት ይህ የዳንኤል የወደፊት ጉዳይ ነው ብለው ያምናሉ። ነገር ግን ይህ እኔ ከማስተምረው ከእርሱ የወደፊት ጉዳይ የበለጠ የቀረበ ነው። ይኸውም ዳንኤል ምዕራፍ 11 ስንመለከት በመጨረሻው ቀን የሚፈጸሙትን ክንውኖች በተመሳሳይ መንገድ እንደሚሆኑ ሲገልጽልን እናያለን። ይህ አስፈላጊ እውነት ነው። በተመሳሳይ መልኩ ከአንዱ ኢምፓየር ወደ ሌላ ኢምፓየር ሲሸጋገር እንደምናየው እንዲሁ በመጨረሻው ዘመን ያንኑ ነገር እናያለን። እዚህ ላይ ያለ አንድ አስፈላጊ እውነት አለ። ይህ ሽግግር ቀላል ሳይሆን በጣም አስቸጋሪ እንደሚሆን ነው። በጦርነት በውጊያ በግጭትና በብዙ ዥንብር ውስጥ ይሆናል ይህ ሊያስደንቀን አይገባም ምክንያቱም አዳኛችን ጌታችን ኢየሱስ ክርስቶስ እንዳስተማረን ስለሚሆን ነው በደብረ ዘይት ተራራ ላይ ለደቀ መዛሙርቱ ሲናገር በመጨረሻው ዘመን ጦርና የጦር ወሬ ይሆናል ሕዝብን በህዝብ ላይ መንግስትን በመንግስት ላይ ይነሳል እያየን ያለነው ነገር ይህንኑ ነው ምዕራፉን ማየታችን ስንቀጥል በድጋሚ ወደ ቁጥር ሁለት እንሂድ እዚህ ላይ እንዲህ ይላል አሁን አንድ እውነት በብራይ ውስጥ እነግራችኋለሁ። ነጠላ የሚለው ቃል አንድ ሰው ማለት እንችላለን፣ ወይም ደግሞ ስለ አንድ ቡድን እየተናገረ እንዳለ ለማሳወቅ ሌላ ሀረግ ልንጠቀም እንችላለን። በዚህ የቅዱሳት መጽሐፍት ክፍል ላይ የሚጠቀመው ነጠላ ነው። በዚህ ረገድ የጥንት ሊቃውንት ሊነግሩን የሚችሉት ይህ ለግለሰቡ መልእክት እንዳለው ነው። ስለ ህዝቦችና ስለ ቡድኖች እያወራ አይደለም፣ ነገር ግን እያንዳንዱ ግለሰብ ለራሱ ውሳኔ ማድረግ እንዳለበት ነው። ያ ደግሞ በእነዚህ ነገሮች መካከል ለእግዚአብሔር ታማኝ መሆንና አለመሆን ነው። ስለዚህ መልእክት ግለሰብን የመድረስ ጉዳይ ነው። የዳንኤል ንግግር እንደ ግለሰብ እየተናገረ መሆኑን መረዳት አለብህ። በዚያ ዘመን በሕይወት ለሚኖሩ ሰዎች እየተናገረ ነው። ቁጥር ሁለት ላይ እንደገና ምን እንደሚል አስተውል። ይህ አስቸኳይ ቃል ነው። አሁን ይህ የእውነት አጽንኦት ነው። በክፍሉ ውስጥ ይህ ምንባብ እውነት እንደሆነ መቀበል ቢከብደንም አጽንኦት ተሰጥቶታል። አሁንም እውነትን አሳይሃለሁ። እነሆ ሶስት ነገሥታት ደግሞ በፋርስ ይነሳሉ ይላል። አሁን እዚህ ላይ ሶስት ይላል ነገር ግን በጣም የተለመደ ነገር እናያለን። በምሳሌ መጽሐፍ ውስጥ ብትመለከቱ ቃል የሚለው ቀመር ለሶስት ነገሮች ይውላል። ስለዚህ ተመሳሳይ አይነት ቋንቋ አለው። ያ አስፈላጊ የሆነበት ምክንያት ደግሞ ጥበብን ለማስተላለፍ የጥበብ አጻጻፍ ቀመር ሲሆን ይህ ማለት ስነ ጽሑፍ ማለትም መጽሐፍ ቅዱሳዊ ስነ ጽሑፍ ማለት ነው። ዳንኤልም ተመሳሳይ የጥበብ መንገዶችን ይጠቀማል። ይህንን ከተረዳን በሕይወታችን ላይ ተግባራዊ ካደረግነው በዚህ መገለጥ ማለትም በጥበብ የምንኖር ሰዎች እንሆናለን ማለት ነው። የእግዚአብሔርን እውነት፣ የእግዚአብሔርን ጥበብና ይህ ሁሉ አንድ ዓላማ ያለውና ያ ዓላማ ምን እንደሆነ በሕይወታችን ውስጥ ታማኝነትን እንደሚያመጣ ለማስረዳት ዳንኤል በመንፈስ ቅዱስ ተመስጦ ተመሳሳይ የሥነ ጽሑፍ ዘዴ ይጠቀማል። ስለዚህ ጥቅሱን ይላል፣ እነሆ ሦስት ነገሥታት ደግሞ በፋርስ ይነሳሉ፣ አራተኛውን ከሁሉ ይልቅ እጅግ ባለጠጋ ይሆናል ይላል። የዚህ ክፍል አጽንኦት በአራተኛው ላይ ነው። አራተኛው ባለጠጋ ይሆናል፣ ታላቅ ባለጠግነት የሚሆነው ለእርሱ ነው። ስለዚህ ብዙ ነገሥታት በፋርስ ይሆናሉ ሲል ይህንን እንዴት ነው የምንረዳው? እንግዲህ የቅዱሳት መጻሕፍት ምርጥ ተርጓሚ ራሱ መጽሐፍ ቅዱስ መሆኑን ከዚህ በፊት አካፍያቸዋለሁ። በዚህ ምዕራፍ ውስጥ የተካተተውን ጥበብ ለማግኘት ልንጠቀምበት የሚገባን ዘዴ፣ ይህንን ክፍል እንዴት እንደምንረዳው የበለጠ የተሻለ መረጃ እንደምናገኝ አምናለሁ። በመጽሐፍ ቅዱስ በመደገፍ ቃሉ ከሚለው ካልወጣን ያ ጥሩ ነገር ነው። ነገር ግን ታሪክን ካመንና ቃሉን ለመረዳት የሚረዳን ቁልፉ ነገር የታሪክ ተመራማሪዎች የጻፉት ነገር ነው ካልን ነገሩ የተገላቢጦች ይሆናል። እነሆ ሦስት ነገሥታት ደግሞ በፋርስ ይነሳሉ፣ አራተኛውም ከሁሉ ይልቅ እጅግ ባለጠጋ ይሆናል ይላል። ይህ ቃል ምን ማለቱ እንደሆነ እንድንረዳ ማየት እንጀምር። በመጽሐፍ ቅዱስ ወደሚገኘው የእዝራ መጽሐፍ ምዕራፍ አራት እንሂድ። እንግዲህ እዝራ ከዳንኤል በኋላ የመጣ ነገር ግን በዚሁ በሜዶናዊና በፋርሳውያን ግዛት ዘመን የኖረ ሰው ነው። እነዚህ ፋርሳውያንና ሜዶናውያን የሚሉት ቃላት በተለዋጭነት ጥቅም ላይ ሊውሉ እንደሚችሉ ልብ ልትል ይገባል። ቢያንስ በቅዱሳት መጽሐፍት ውስጥ ቴክኒካል ልዩነት እንዳላቸው ላካፍላችሁ እወዳለሁ። ስለ ሜዶንና ፋርስ ስናወራ ስለ ሁለት የተለያዩ ዋና ከተማዎች መናገር እንችላለን። ያ ግዛት የነበረባቸው ሁለት የተለያዩ ቦታዎች የግዛት መሰረትና ዋና ከተማና ግዛቱ ያረፈበት ቦታ ነበር። ነገር ግን በአንድ በኩል እንደ አንድ ጊዜ ልንጠቀምባቸው እንችላለን። ለምንድነው እንዲህ የምለው? እዝራ ምዕራፍ አራት ቁጥር አምስትን እንመልከት። እዚህ ላይ እዝራ እየተናገረ ያለው ምክራቸውንም ያፈርሱ ዘንድ መካሪዎችን ገዙባቸው ይላል። አማካሪዎችን ስለመቅጠር እየተናገረ ነው በጥቅሱ መሃል ላይ በፋርሱ ንጉሥ በቂሮስ ዘመን ሁሉ እስከ ፋርስ ንጉሥ እስከ ዳሪዮስ መንግስት ድረስ ይላል። እዚህ ላይ የሚለው ምንድን ነው? የፋርስ ንጉሥ የሚለውን አስተውል። በዳንኤል ምዕራፍ 11 ቁጥር 1 ላይ ባለው ምንባብ ላይ በሜዶናዊው በዳሪዮስ መጀመሪያ ዓመት ይላል። ነገር ግን እዚህ ላይ እስከ ፋርስ ንጉሥ እስከ ዳሪዮስ መንግስት ድረስ ይላል። ይህንን የማካፍላችሁን ነገር ለማረጋገጥ ቅድመ የሜዶን መንግስት የሚለውን አሁን እዚህ ላይ የፋርስ መንግስት ይለዋል። ይኸውም እነዚህ ቃላት አንዳንድ ጊዜ በተለዋዋጭነት ጥቅም ላይ ሊውሉ እንደሚችሉ ነው። ማንበባችንን ከቀጠልን ቁጥር ስድስት ላይ እን ይላል በአርጤክስም መንግሥት ይላል። ይህ ንጉሥ በአስቴርና በመርዶክዮስ ዘመን የነበረ ንጉሥ ነው። ከዚያም ወደ ቁጥር ሰባት ወረድ ስንል ሌላ ንጉሥ የምናገኝ ሲሆን ለፋርስ ንጉሥ ለአርጤክስ ጻፉ ይላል። ስለዚህ እዚህ ላይ የምናገኘው ነገር ይህ ነው። በዳሪዎስ ይጀምራል። ነገር ግን በዳኒ ምዕራፍ 11 ቁጥር ሁለት ላይ ሶስት ነገሥታት ሌላኛውም አራተኛ የፋርስ ነገሥታት እንደሚሆኑ ተነግሮናል። ከዳሪዮስ በኋላ ሁለቱን አይተናል። የመጀመሪያው ቂሮስ ነው። ሁለተኛው ደግሞ በቁጥር ሰባት ላይ የተጠቀሰው አርጤክስ ነው። እነዚህ ሁለት ግለሰቦች ሶስተኛውና አራተኛው እንድንረዳ ይረዳናል። እንግዲህ ወደ ዳንኤል መጽሐፍ እንመለስ። አሁን ወደ ዳንኤል ምዕራፍ ስምንት እንሂድ። በዳንኤል ምዕራፍ 11 እና በዳንኤል ምዕራፍ ስምንት መካከል አንዳንድ ተመሳሳይነቶች አሉ። ስለ መጨረሻው ዘመን ትክክለኛ ግንዛቤ ለመስጠት አብረው ይሰራሉ። አሁን ዳንኤል ምዕራፍ ስምንት ቁጥር ሶስትን ተመልከቱ። ዳንኤልም በዚህ በሶስተኛው ቁጥር ላይ እግዚአብሔርን እያመለከ ነው። ቁጥር ሶስት እንዲህ ይላል፣ ዳንኤልም ሲናገር ዓይኔን አንስቼ አየው እነሆም ሁለት ቀንዶች የነበሩት አንድ አውራ በግ በወንዙ ፊት ቆሞ ነበር ይላል። አውራ በግ ኢምፓየር እንደሆነ ተነጋግረናል። ሲቀጥልም ሁለቱም ቀንዶች ከፍ ከፍ ይሉ ነበር አንዱ ግን ከሁለተኛው ከፍ ያለ ነበር ታላቁም ወደ ኋላ ወጥቶ ነበር ይላል እንግዲህ እነዚህ ሁለት ቀንዶች ዳንኤል ምዕራፍ 11 ላይ የተናገራቸው የሜዶንና የፋርስ መንግስት መሆናቸውን በዚህ ጉዳይ በሁሉም ዘንድ መግባባት አለ ከጠቀስኳቸው የመጨረሻ ቀኖች ጋር በተያያዘ መልኩ ዳንኤል ምዕራፍ ስምንትን ልዩ በሆነ መንገድ የተናገረውን አይተናል በዚህ ስምንተኛው ምዕራፍ ላይ ዳንኤል ሶስት ጊዜ ይህ ትንቢት ስለ መጨረሻው ዘመን እንደሆነ ይነግረናል። ይህንንም ሶስት ጊዜ ጠቅሷል። ስለዚህ ትንቢት ወደፊት የማይሆን ነው በማለት ወደ ኋላ ታሪክ በመመለስ ከታላቁ እስክንድር ዘመንና ከአንጾኪያው ኢፒፋኔዎች ከግሪክ ግዛት ከመጣው ከክፉ ገዥ ጋር ማመሳሰል የለብንም። ምንም እንኳን እነዚያ ነገሥታት የነገሮች ምሳሌ ሊሰጡ ቢችሉም ዳንኤል ምዕራፍ ስምንት የሚናገረው በመጨረሻው ዘመን ስለሚነሱ ሁለት ገዢዎች ነው። አሁን ወዳቆምንበት ዳንኤል ምዕራፍ 11 እንመለስ። የፋርስ ሁለት ወይም በጥሬው ሶስት ገዢዎች እንደሚኖሩ ተነግሮናል። በሚገርም ሁኔታ አራተኛም እንደሚሆን ነው። በተመሳሳይ መልኩ ቂሮስና አርጤክስን ተመልክተናል። ከዛም ዳንኤል የጠቀሳቸው ሁለት ሌሎች ነበሩ። የመጨረሻው ጠንከር ያለ ነው። በዳንኤል ምዕራፍ ስምንት ላይ የተጠቀሰው ይህ አራተኛው ንጉሥ የመጨረሻው ገዢ ነው። እንደገና በቁጥር ሁለት መካከል ያለውን ተመልከት አራተኛውም ከሁሉ ይልቅ እጅግ ባለጠጋ ይሆናል ይላል። እናም የስልጣኑ ምንጭ በሀብቱ ላይ የተመሠረተ ነው። ምንድን ነው የሚያደርገው? እንግዲህ በዚህ ጥቅስ ውስጥ አንድ በጣም አስፈላጊ ቃል ቀጥሎ ይመጣል። አስፈላጊ የሆነበት ምክንያት ቃሉ በዚህ አስራ አንደኛው ምዕራፍ ላይ ተደጋግሞ ስለሚታይ ነው። እሱ እንደሚነሳና እንደሚመራ ነው። ይህ ማለት በዓለም ሁሉ ላይ ተጽዕኖ ያሳድራል ማለት ነው። እሱ በዓለም ላይ ሲነሳ ከፍተኛ ቀውስ ይፈጠራል። በጃቡን መንግስት ላይ እንኳን መስራት እንደሚቀጥል እናያለን። ጃቦን በዘመናዊ ዕብራይስ ቋንቋ ግሪክ እንደሆነ ቀደም ብዬ ተናግሬያቸዋለሁ። በዳንኤል ምዕራፍ ስምንት ላይ ተመልሶ የተገለጸው ይህ ቃል ጃቦን የሚለው ቃል ነው። ይህ ቃል የሚያገለግለው ለዘመናዊቷ የግሪክ ሀገር ወይም ለጥንቱ የግሪክ ኢምፓየር ሳይሆን ስለ አውሮፓ ነው። ስለዚህ ይህ ለጦርነት ሊመጣ ነው የሚለው ቃል ያስነሳል ማለት ነው። ጦርነት ሊከፍት ነው ማለት ነው። በመላው ዓለም ላይ ጦርነት ያደርጋል። ነገር ግን ሊነገረን የፈለገው ነገር እሱ አውሮፓ ላይ ትኩረት እንደሚያደርግ ነው። አሁን ቁጥር ሶስትን ተመልከት። ቁጥር ሶስት አንድ ልዩ ንጉሥ እንደሚነሳ ይናገራል። ቁጥር ሶስት ላይ ያለውን አስተውል። ኃያልም ንጉሥ ይነሳል፣ በትልቅ አገዛዝም ይገዛል፣ እንደ ፈቃዱም ያደርጋል ይላል። በድጋሚ ይህ ልዩ ንጉሥ በኋላ ላይ ይጠቀሳል። እናም በኋላ ላይ የምናየው ይህ ልዩ ንጉሥ የክርስቶስን ተቃዋሚ የሚያመለክት እንደሚሆን አምናለሁ። ስለዚህ እንደ ፈቃዱም ያደርጋል የሚለው በራሱ ተነሳሽነት በኩራት እንደሚሰራ ይናገራል። ስር የሰደደው ትዕቢት እንደሆነ ልብ ልትል ይገባል። ሰይጣንም መሰረቱ ትዕቢት እንደሆነ ተጽፏል። ይህንን አስራ አንደኛው ምዕራፍ የጥንት የአይሁድ መምህራን እነዚህ ሐረጎችና ቃላትን ለየት ባለ መንገድ እንደሚጠቀሙ እናያለን። እነሱም ከሌላኛው ወገን ጋር የተያያዘ ነው ብለው የሚጠሩ ሲሆን ይህም ሌላኛው ወገን ስለ አጋንንታዊ ወይም ስለ ሰይጣናዊ ተጽዕኖ መናገሩ ነው ይላሉ። ስለዚህ ታላቅ ኃይል ያለው መንግስት ይሆናል እና የሚፈልገውንም ያደርጋል። አሁን ወደ ቁጥር አራት እንሂድ። እርሱም በተነሳ ጊዜ ይላል። ስለዚህ አሁን በራሱ እየመጣ ነው። እዚህ ላይ ምን እንደሚል አስተውል። ለጽሑፎቹ ፍንጮች ትኩረት መስጠት አለብን። ምክንያቱም ብዙዎች ይህ ታላቁ እስክንድር ነው፣ እርሱም ወደ ፍጻሜው እየመጣ ነው ይላሉ። ነገር ግን እዚህ ላይ የምናገኘው ነገር እሱ የፈለገውን እንደሚፈጽም ነው። እሱ የተለየ ስልጣንና ኃይል አለው። ቁጥሩ የሚነግረን ብዙ ሊቃውንት እንድናምን የሚነግሩን ሳይሆን የተለየ ልዩ ነገር እንዳለው ነው። እንደገና ቁጥር አራትን ተመልከት። እርሱም በተነሳ ጊዜ መንግስቱ ይሰበራል ይላል። ተሰበረ የሚለው ቃል በዕብራይስጥ ቋንቋ ቀላል ቃል ነው። ነገር ግን ይህንን ቃል በደንብ ካጠና ለውጥ ላይ ሲያጠነጥን ታያለን። ተሰበረ ሲል በመጥፋት ስሜት ውስጥ ሆኖ ሳይሆን ነገር ግን በለውጥ ውስጥ ያልፋል ማለት ነው። ስለዚህ ተሰበረ የሚለው ይህ ቃል ለውጥን ያመለክታል። ሊነገረን የፈለገው ዋናው ነገር ይህ ነው። በለውጥ ውስጥ ያልፋል። ስለዚህ እዚህ ላይ ምን እንደሚል አስተውል። እስከ አራቱ የሰማይ ነፋሳት ይከፋፈላል ይላል። አሁን ይህ ልዩ ሐረግ አይደለም። በዚህ የቅዱሳት መጽሐፍ ውስጥ አራቱ የሰማይ ነፋሳት የሚለው ነገር በሁሉም የቅዱሳት መጽሐፍት ውስጥ በተለያዩ ቦታዎች ጥቅም ላይ ሲውሉ እናያለን። ስለዚህ ምራሳችን መጠየቅ ያለብን ነገር የዚህ አባባል አንደምታው ምንድን ነው የሚል ነው። በአራቱ የሰማይ ነፋሳት ተከፋፈሉ የሚለውን ሁሉም ሊቃውንት ይህንን ወደ ሰሜን፣ ደቡብ፣ ምስራቅና ምዕራብ እንደሚያመለክት ይገነዘባሉ። ምክንያቱም ይህ የዓለም ቁጥር ነው። በቅዱሳት መጽሐፍት ውስጥ አራት ቁጥር ጉልህ በሆነ መልኩ ጥቅም ላይ ሲውል እንመለከታለን። በዳንኤል መጽሐፍ ውስጥና በሌሎች ቦታዎች ላይ ይህ ክፍል ለመላው ዓለምና ዓለም አቀፋዊ ጠቀሜታ አለው። ስለዚህ የዚህ ጥቅስ ወቅታዊነት ምንድን ነው? ስለዚህ ስለ መጨረሻው አውሬና በምዕራፍ ስምንት ላይ ስለተጠቀሰው አውራ ፍየል ተመሳሳይ ነገር አይተናል። እዚህ ላይ የምንማረው ነገር ተጽዕኖውን በመላው ዓለም ላይ የሚያሰራጭ ኢምፓየር እንደሚሆን ነው። ከዚያም እንዲህ ይላል ለዘሩ ግን አይከፋፈልም እንደ ገዛበትም አገዛዝ አይሆንም መንግስቱም ይነቀላልና ይላል። በብራይስ ፍጻሜው አይደለም ማለት ነው። አንዳንዶች ይህ ወደ ፍጻሜው ከመምጣት ጋርና መንግስቱ ለሌሎች ከመሰጠት ጋር የተያያዘ ነው ይላሉ። ነገር ግን ይህ ቃል ፍጻሜው ማለት አይደለም። የሶስተኛ ሰው ተውላጠ ስም አለው፣ ለእርሱ አይደለም። ይህ ክፍፍል የዚህን ኤምፓየር መጨረሻ አያመጣም ማለት ነው። እንደ ገዛበትም አገዛዝ አይሆንም ይላል። ስለዚህ ይህ ለውጥ ሊመጣ ነው። መንግስቱ ይነቀላልና ከነዚህም ለሌሎች ይሆናልና ይላል። አሁን ይህ ጠቃሚ ነገር ነው። ምክንያቱም በመጨረሻው ሐረግ ላይ ከእነዚህም ለሌሎች ይሆናልና ይላል። ከእነዚህም የሚለው በጣም ልዩ የሆነ ቃል ነው። እዚህ ላይ የሚናገረው ምንድን ነው? ያ ተነቅሎ ለሌሎች ሊሰጥ ነው የሚል ነው። ይህ ቃል መቅጠር ወይም መሾም ማለት ነው። ይህንን ሐረግ ልብ ይበሉ። ይህ የሚናገረው ስለ አጋንት የሆነ ነገር ከተፈጥሮ በላይ የሆነና ልዩ ስለሆነ የተለየ ነገር ይናገራል። እናም ይህ ቅዱሳት መጻሕፍት እየነገሩን ያለው ይህ መሪ የተለየ እንደሚሆን፣ ሌሎች እሱን የሚያበረታቱት እንደሚሆኑና ልዩና የተለየ እንደሚሆን ነው። ዳንኤል ስለዚህ ግዛት እንድናውቀው የሚፈልገው ነገር ይህንን ነው። አሁን አንተ ማድረግ ያለብህ ነገር ምንድን ነው? ዳንኤል የሚያስተምረው መገንዘብ ሲሆን ይህ ኢምፓየር እንዲመሰረት ስለሚያደርጉት ሁነቶችና በመጨረሻው ዘመን ምን እንደሚያደርግ በደንብ መገንዘብ አለብህ። በሚቀጥለው ሳምንት ስንገናኝ ስለዚህ ጉዳይ የበለጠ እንነጋገራለን። ለዛሬው ግን እዚህ ላይ አበቃለሁ። ሻሎም ከእስራኤል ለሁላችሁም ይሁን። ጌታ ይባርካችሁ። ዛሬ ከተካፈልነው መልእክት ብዙ እንደተጠቀማችሁ ተስፋ አደርጋለሁ። ስለ አገልግሎታችን ብዙ ለማወቅ ከፈልጋችሁ የበይነ መረባችንን ላቭ እስራኤል ዶት ኦርግ በማለት እንድትጎበኙን እናሳስባለን። ይህ ትምህርት በቪዲዮ የተዘጋጀ ስለሆነ ቪዲዮን በማውረድ ማየትና ማድመጥ ትችላላችሁ። በሚቀጥለው ትምህርት እስክንገናኝ ድረስ እግዚአብሔር ይባርካችሁ።